ሰላም፣ እንዴት ናችሁ? የሶማነሽ ዩቱብ ተከታታዮች፣ እንዴት ነው መስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ውድ የሞዳችሁና የማከብራችሁ ደንበኞች ማለት ነው። እንዴት ናችሁ? ደና ናችሁ? በእግዚአብሔር መስገን የደና ነኝ። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ የጽናትን ድራማ በጣም ደስ የሚል አጓቂ የሆነ ድራማ ነበረ። እሱን እየገላችሁ መጥቻለሁ። አብረን ነው ይሆናል ወደ ቪዲዮ ከመሄዳችን በፊት ግን ከታች ያለችውን የደውል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ኮመንት አስተያየት እንዲሁም ሰፖርት ማድረግ ትችላላችሁ ማለት ነው። አመሰግናለሁ። ወደ ቪዲዮ ላይክ እንዳትረሱ። አረዋክ ማን ነው መብቱን የሰጠ? ልብሽ ነው። አሁንስ ማረጋገጫ ያገኘሽ? ለምን እንደሆነ አለቃ ከንሳይ ሳሳለሁ ስተኛ ትናፍቀኛለህ። ያው አሁንም አጠገብ የሆነ ትናፍቀኛለህ። ፍቅር እኮ እንደዚህ ነው። ለዛ ነው ፍቅር አያልቅም፣ ፍቅር በቃኝ አይባልም። አዎ ፍቅር ማለት የማይጠገብ የህይወት ማጣፈጫ ነው። ሬሲቀኝ ቀኝ ከመታደልም በላይ ነው። መውዛዛ ነገር እኮ እኮነ ምነው ፍቅር ዝንጀሮም ተሆን ሲል መውዛዛ ነሽ ሰምቻለሁ። ከኛ የሚደበቅ ነገር የለም። ሳላስፈቀደ ወሰድኩበት ልነግርህ ነው ንስማዋትና የምትወደኝ የማፈቅራትና የምታፈቅረኝ ፍቅረኛ አለችኝ። ምን ነው ታዲያ እንደዛ ሰንጨው እስካሁን ያልነገርክል? አንደኛ በመሀል ትንሽ አለመግባባቶች ነበሩ እና ደግሞ የእሷን ፍቃድ ስጠብቅ ነበር። ለዛ ነው የቆየሁት። እቹት እኮ ጋሼ አልገባኝም። አባ ጽናት ፍቅረኛ አይናት ምን እውነቱ ነው? ጽናት አዎ ጋሺ። ኪራን አፈቅሯል ነው። በጣም አዝናለሁ። ከአንቺ እናልጠብቅ አባ። ወዴት ነው? ትከተለኝ እንዳት ሞክር። እንግዲህ የኪራ አባት መጡ። ጽናትና ኪራ ሊሳሳሙ ሲል ድንግጥ ብለው ቆሙ ማለት ነው። ሰላም ነው ጋሺ እንኳን ደህና መጡ ብላ እሩጣ ወደ ኮሽና ትገባለች ማለት ነው። ጽናትዬ ቁጭ ብላ አባ ይለዋል። ምን ነው አባዬ፣ ሳት ነግረኝ። ምን ነው በመምጣቴ ደስተኛ አይደለህም እንዴ? አረ እኔ እንደዛ አይደለም ግን በሰላም ነው የመጣህው? አሁ እንዲሁ ለረፍዬ ነው። እናት እንዴ አባ እንዴ አባ እንዴት

ቤት ሁላ ታሪክ ሲሰራ ነው። ወይኔ ውርደቤት አቤት ቀላቴ አጋቢ የተባልኩት ልጅ እኔ ራሴ ተጠጨበት ያዩኝ። አሁን ቆይስ ጋሽን እንዴት ነው ማያቸው? ሲጠይቅ ቆይስ ምንድን ነው ምላቸው? ወይኔ ቆይ ብላ በጣም ታዝናለች። ከዛ ስልኳን ምሮ ጋ ትደውላለች ማለት ነው። ሄሎ ሄሎ፣ ምሩዬ እንዴት ነሽ? ምሩዬ እንዴት ነሽ? ምሩ ተዋረድ ሁልሽ እኮ ምንም አልሆነው ነገር አለ ጋሽ እኮ መጣ። አረ አይደለም፣ አረ አይደለም፣ የኪራ ጋሽ ማለት ያባቱ መጣ። አይ አንቺ

ከራንታን አንዴ ቆይ። አባ መስሎሽ ነው እንዴ? ቁና ቁና መተናፍሽ። ምን አሉክ? መቼ ነው ሰርጋቸው አሉ። ጠርጥሬ ነበር። እንዳዩ ገብቶናል። አረ ተረጋጊ፣ ተወይ አሁን። ፍቅሩ ይቆይናል። ለምን ጥላቸው መጣ ሄድ ከሳቸው ጋር? አይ ሄድ ቤሎ አስለካት ብሎ። የምን ቤለው የምን የምን ታውቂያለሽ? የሕፃናት አባ የልደታቸው የሚያደርጉት ለነገሩ ስፋቱ ከጠበበሽ ነው እንጂ ቁመቱ አያንስሽም። ሄድና አሁን አትቀባጥሪ ጅን እሺ፣ ሳምኝና ሄድ እንዴ፣ አባት እኮ አለ እና፣ ታዲያ እሱ ሳሉ ነው ያለው፣ ግን ቁንጮን ነው። አንቺ ባለጌ፣ ምን አሰበሽ ነው? ከዛ አፋንሳ፣ አንተ ሸፋፋ ተመጣት አለ። ወይኔ፣ አረ ሂጂ። ቆይ ምግብ ላቀርብ፣ ለለበለው

ጽሄ ጽንቀት ሽ እኮ ይገባኛል፣ ግን ደግሞ ከሰራተኛ መሆን ከሰውነት ደግሞ ደሞ ሁሉን ሰው እኮ በኩል ማክበር እንዳለብኝ እያስተማር ሽ ያንቺ አይደለሽ። እንደዛ እኮ አይደለም፣ ግን በቃ አለ አይደል ትንሽ ይከብዳል። ቤተሰቦቼ ከእኔ ደስታ በላይ የሚያስደስታቸው ነገር የለም። እውነቱን እንንገራቸው።

አለች ማለት ነው። አቤት አሪፍ አባባል ነው የእውነት። እጫው ምን ላደርግ ነው ስራም የለኝ ብላ ታስባለች። ለምን ምሮቃ አልደውልም? አንቺም አታነሽም። ለነገሩ ብታነሺው ነበር የሚገርመኝ ብላ ትላለች። እኔ ምለው ግን እኔን ማይከዳ ስፈልገው ከጎን የሚሆን

ማን እንደዛ አለ? አይ ስገባ እኮ ኪራ ስትል ሰምቼ ነው። እና ለአንተ ብቻ ነው እንዴ እንደ መልክ ስም የተሰጠ አባ፣ ግን ከመጣህ ጀምሮ ሰላም አይደለም፣ የማላውቀው የተፈጠረ ነገር የኢላባ አነ ደረቅ አሎ። ይልቅ አንተ ከዚህ ልጅ ጋር ምን እንደሆነ፣ ከማን ጋር ምንድን ነው አፈ ተሳሰረ። አዚ ቤት ውስጥ አንድ ሴት ብቻ ነው ያለችው። እሷም ጽናት ናት። አንዱ በጓደኝነት ስለምንቀራረብ ነው። አንተም እንደ እናትህ የተደባበቀ ምስጢር ትወዳለህ፣ ብለው ተነስቶ ትቶ ይሄዳል ማለት ነው። አሁን ደግሞ በነግርህ ጽናት ስለምን ተናገር ትለኛለች። እኔም እኮ ግራ ገባኝ። ምን እያረግሽ ነው ማለት እዚህ ልተኝ ባልሆነ መቼስ እንዳስተውስ ስፈልግ አይደለም

አይኔ ማየት ተሳ ነው፣ አባ። ምንድነው ከመጣህ ጀምሮ እንደዚያ እያልክ ነው። አንተ መቼም አታረችም? አሁን እኮ ክፍለ ህይወት ያጥቼን የመጣሁት ልጄ። ዋሸኛን ዋሽኛን ብዬ ከማስብ አርጅቻ አርጅቻለሁ፣ አይኔ ማየት ተንስኖኛ ብዬ ባስብ ይሻላል። ኧረ አባ፣ ልጄ። ክብሩም ሰው መዋሸት ይጀምር አፍንጫውንና ማጀራቱን ያሻን ይለይ ነበረ ቢሉ ይሄዳል። አሁን ቆስቲ ምን አስቀባጥሬ አርፌ ወጥቼ ወይም ቤድስ ወይኔ ተከሳሽ መከራከሪያዎትን ያቀርቡ። የምን ተከሳሽ እንዴ? ቁጭ አለሽ ቆርገሽ ቆባሳብ ጨለጣልሽ እንድታመሩ ይሄ እንድታማከሪ የምፈልገው ነገር አለ። እኔ የማላውቀው የአዲስ አዲስ ነገር እየተፈጠረ አለ። ምን የማታውቀው ነገር እየተፈጠረ ይሄው? እንደምታውቀው የኪራ አባት መጣው ነው ግን ምን ችግር አለው? እንዲሁም ጥሩ አጋጣሚ ነው፣ ሁሉም ነገር እንነግራቸዋለን፣ ፍቅራችሁን ታብስሮታላችሁ። እኔ እኮ የጨነቃ እሱ አይደለም ኪራ እናቱ እንደታመመች እና እኔ ሳቅ እንደነበረ ሲሰማ በጣም የሚጠላ ይመስለኛል። ግን አሁን ሁሉንም ነገር ማወቅ አለት፣ አስበሻን። በዚህ መሀል እናቱ ብትመት ሳላሳ ክማ ሳልንከባከባት ብሎ ራሱ ነው የሚጎዳው። መጀመሪያ ለጋሽ ልንገራቸው፣ ግን በምንም ታምር ፍቅረሽን ገደል እንዳካችሁ

አመጣጤ ለምን እንደሆነ ሳይገባሽ አይቀራ አይመስለኝ። አንቺና መኘሽ እንደ ልጅ የቆጠረሽ ነበር ሁሉን ነገር ማንጋሬ፣ ግን አንቺ ጨራሽ ልንገረው ትይኛለሽ? እንደዛ ሳይሆን እኮ እናስረጅኝ። እሺ ምንድን ብትይው? ኪራ አንድ ልጅ መሆኑና እንዴት እንደመሳሳለ ታውቂያለሽ። በጣም ይቅርታ ጋሽ፣ ግን በኋላ ላይ ኪራ እንዳይጎዳ ብዬ ነው። ልጅ ለእናቷ ምጥ አስተማረች ይባል ነበር። ለልጆቻችን አንቺ ከኛ በላይ ተቆርቆረሽ አስበሽ ነው ጋሼ። እንደዛ እንኳን አስቤ አይደለም። አውቃለሁ ልጅ ለወላጆቹ ሁልጊዜም እንዳላደገ ሕፃን ልጅ ነው፣ ግን ኪራ ትልቅ ሰው ነው። ነገሩን ቆይቶ በሰማ ቁጥር ቤተሰቤ በእኔ እምነት የለውም ብሎ አስተሳሰብ የለውም ብሎ ነው የሚያስበው። ግን ካለ እኔ ፍቃድ አንዴትም ትንፈሽ እንዳትል፣ ምን ብሎ ነው የምጠይቅሽ? ተጠየቀ ሴት እኔ እንጃ አላውቅም። ላኪራ ምንም ነገር ትንፈሽ እንዳቴ ብሎ እንዴት ዋላችሁ ሰዎች? አው ምንድን ነው? ስብሰባ ላይ የቆያችሁ ትመስላላችሁ። ደግሞ ፊት ማንበብ ጀመርክ። ምን ላርክ ሁለታችሁም ስገባ ዋና ማስታወሻ ላይ የያዛችሁ እንደዛ ነው ምትመስሉ ወገኛ

ምንም ዝም ብላ ቀፋይ ብላ ቀፋ ግቡን አቆየውባ፣ አይደል እሱን ጠዩና፣ በኋላ ይደርሳል። ምንድን ነው የተፈጠረ ነገር አለ እንዴ? አይ የለም። ግን ቤተሰቦቻችን ፍቅራችን የሚቀበሉት ይመስልሃል? እኔንም ይሄን ነበር የፈራሁት። ለጤሄ ተረጋጌ። እኔ ማለት የፈለጉ ካነገርናቸው በምን ያውቃል ደሞ አንችን የመሰለች ጥሩ ምራት አግኝተው እኔ ለአንተ ጥሩ ሆኖ ለሁሉም ጥሩ ነው መሆን የሚመስለኝ። አልሰማህም እንዴ ዘፈኑ እኔ እኔ ከወደድኳት ችንጀሮ ትምሰለኝ እያለ ሁሌም እንደዚህ ሳቅልኝ። እኔ ምልሽ ግልጽ ወይ ክራይ ላባየ ብነግረውስ? አይ አንንገረው። ፍራት ሽኮ ይገባኛል፣ ግን ሁሉንም በሚስጥር መያዙ ጥሩ አይደለም። እኔንም አግባ ከሚል ጭቅጭቅ ላገኝ። እሺ፣ ግን አንድ ነገር ቃል እገባለሁ። ምን

ብላ ተቀልደበታለች። ጽናት እዚህ ደህና አይደለሽም እንዴ? ምን ነው ይቺን ልጅ ልናጣት ነው? ጭንቀት እንዳትናገር እንዳትጋገር አድርጓታል። ይኸው ልሽ ጽናት እንዴ ካልቆይ ጥሩ ነገር ነው። ለልት ያለሽ እንዴ እንዴ፣ ቀልኩ አራቤኒ። አሁን ግን በጣም ነው የሚያስቀኝ። በጣም ደስ የሚለው መጣ

አረጋሺ እኔ ከጣለች እኮ በቂ ነው። ይሄ አባ አንተና አንተናማ ብዙ ጊዜ ስትጓጉለት የነበረን ነገር ልነግረና ለስማዋ ምንድን ነው? በጣም የምወዳትና የምወዳትና የምታፈቅረኔ አለችኝ። እና ምን እንደው እስተዛዝ ጨፈጨቀ ስትሆን ያነገርከኝ አንደኛ በመሀል መግባባት የለም ነበር እና ደግሞ የእሷን ፈቃድ ስጠብቅ ነበር። ለዛ ነው የቆየሁት። አምጣት፣ አንታወቃት እቺ ትኩ ጋሼ? አልገባኝም፣ አባ ጽናት ፍቅረኛ ናት። ምን ብሎ ይነሳ? አዎ አባ ምን ነው፣ እውነቱ ነው ጽናት። ለማንኛውም በድጋሚ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።